እስልምናን እንድወደው ያደረገኝ የሰው ልጅ ሁሉ በሰራው ኃጢአት አላህን ማረኝ ብሎ ይለምናል አላህ ምረት ያደርግለታል ዳይሬክትሊ አላህ ራሱ ነው ምረት የሚያደርግለት ቀጥታ አምላክ ሞቶልኛል ብሎም አይጨናነቅም ለቅሶም አይቀመጥም ዋይ ዋይም አይልም። ተንገላ አታያለም አይ ከላይ ራሱ ያህዌ ያህዌን ገደለ ብሎ ራሱን አይወዛግብም። መጽሐፍ ቅዱሱ የሚለው ንስሐ ነው። ዞሮ ዞሮ አብ የሚቀበለው ንስሐ ነው። የደመሰው ቢቀርብለት ባይቀርብለት፣ ኢየሱስ ቢሞት ባይሞት አብ የሚቀበለው ነገር ንስሐ ነው። ዞሮ ዞሮ መጨረሻ መጨረሻ የልብህ መጸጸት ነው ገነት የሚያስገባ ወይንም ደግሞ ሲኦል የሚከት ሳትጸጸት ከርታ ኢየሱስ ቢሞትልህ እንኳን ባለ ምክንያት። ለዛ ነው ላይ ተለቆክ መከራከሪያ ድነት ድህነትን ድነትን ያሳጣሉ ይሳሳጣም ይያሉ ምን ተከራከርበት። ሌላው እስልምናን እንድወደው ያደረገኝ ሁለተኛው ነጥብ መልካም ስራ ስትሰሩ አላህ ዘንድ ኃጢአታችሁን አላህ ያብስላችኋል። መልካም ስራ ስታደርጉ አላህ ደስ ይለዋል። ከሁሉ ደግሞ የሚበልጠው አንድ ነገር አለ። እሱ ምንድን ነው? በአላህ አንድነትና እርሱ ብቻ አምላክ መሆኑን ካመናችሁ ድህነት ነው ራሱን የቻለ ከእርሱ ውጪ ሌላ አምላክ የለም። ለሌላ ምንም ነገር አልሰግድም፣ ሌላ ነገር አላመልክም፣ እርሱን ብቻ ነው የማመልከው ካላችሁ ይሄ የመጀመሪያው ዋና ድነት ነው። የመጀመሪያ ኢየሱስ ለዓለም ሞቶ አለ ወይ? ኢየሱስ ለተወሰነ ሰው ነው የሞተው? ኢየሱስ ከፊል ለከፊል ሰው ነው የሞተው? ኢየሱስ ንስሐ ለገቡት ብቻ ነው፣ ኢየሱስ ላመኑት ብቻ ነው፣ ኢየሱስ ላላመኑት አልሞተም እያሉ መወዛገብ የለም፣ ምንም መወዛገብ የለም። ምንድን ነው ያለው? ኃጢያት ሰርተሃል፣ ምህረት ለምን። የሰው ልጅና ሴጣን የሚለየው ምን እንደሆነ ታውቃላችሁ? ሰው ይቅርታ ይጠይቃል፣ ሴጣን ይቅርታ ይጠይቅ። ሰው ሰውን ያሳሳተው ሴጣን ነው ከሰይጣን ጋር ይፈረድበታል። ነገር ግን በሰይጣን እና በሰው መካከል ያለው ወይም በኢብሊስ እና በዳቢሎስ ኢብሊስና ዳቢሎስና ሰው ማለት ሰይጣን የሚባለው የተሳሳተው እና ሰው መካከል ያለው ልዩነት ምን እንደሆነ ታውቃላችሁ? ሰው ይቅርታ ይላል። አላህ ያህዌ አምላክ ከሰው ልጅ የሚወደው ነገር ምን እንደሆነ ታውቃላችሁ? ጸጸት፣ ይቅርታ ሰው ይቅርታ ይላል፣ ሴጣን ደግሞ እምቢ ይላል። አንድ ሺህ ዓመት አልፎታል፣ አምስት ሺህ ዘመን አልፎታል። እስከ ዓለም ፍጻሜ ድረስ ሴጣን ይቅርታ አይጠይቅም። ሰው ደግሞ ይቅርታ ይላል። ፈጣሪ ከኛ የሚፈልገው ምንድን ነው? አላህ ይቅርበሌ? አምላኮይ ይቅርበሌ? ኢየሱስም ያለው ምንድን ነው የሚሰሩትን አቅምና ይቅርበላቸው ይቅር ማለት መጸጸት፣ መለመን ይቅርታ መጠየቅ ነው። ገነት የሚያስገባ ስትመለከቱት ቀላል ይመስላል አይደል? ይቅርታ መጠየቅ፣ በቃ ይሄ ነው መስፈርቱ። ዳዊት ምንድን ያለው በመዝሙሩ የሚቃጠል መስዋዕት፣ የሚሞት በግ መስዋዕት፣ ደም ባደርግልህ አስደስ ዋናው ፈጣሪ የሚያስደስተው ነገር የልብ መስዋዕት ልብ የተሰበረ መንፈስ ይቅርታ ፈጣሪ ወይ በድያለሁ፣ እንደምበድል፣ አዎ ታውቃለህ እንዴ፣ ታውቃለህ እኮ እንደምበድል። ስለዚህ ይቅርታ ስትሉት ከዚህ በላይ ምን ትፈልጋላችሁ? አላህ ይሄንን ነው በእስልምና ላይ ያመጣው። እኔ ጸጸት፣ ለሚጸጸት ሰው ምህረት አድራጊ ነኝ ይላል አላህ። ቅርብ ነው አላህ? ምህረት ለሚጠይቀው ሰው ምህረት ያደርጋል፣ ይቅርታ ይላል። ይሄ ነው እስልምና። ጸጸትም አላህ ይሰማል። አላህ ሩሩህና አዛኝ ነው። እስልምና ማለት ይሄ ነው ወንድም፣ ይሄ ነው የገባኝ፣ ይሄ ነው የገባኝ። የፈለገውን ያህል ብትበድሉ፣ የፈለገውን ያህል ጥፋት ብትሰሩ፣ የፈለገውን ያህል ኃጢያት ብታደርጉ፣ ኃጢያት ብትሰሩ አላህ ምህረት ያደርግላችኋል? ያለማንም አማላጅ ዳይሬክትሊ። ክርስትና ላይ ምንድን ነው ያለው? አብ ይቅርታ አድራጊ፣ ኢየሱስ ይቅርታ የሚለምን ሰው ደግሞ ወደ ኢየሱስ የሚያስተላልፍ፣ ኢየሱስ አድራሽ። ኦርቶዶክስ የምትለው ኢየሱስ ተቀባይም ነው፣ ይቅርታ አድራጊም ነው። ይቅርታ ጠያቂም ነው፣ አድራጊም ነው። ፕሮቴስታንት የሚለው ኢየሱስ አማላጅ ነው፣ የሚማልድልኝ ወደ አብ ነው። በድካም የሚያገዘኝ ኢየሱስ ነው። እስልምና ደግሞ ምንድነው የሚለው? አንተ ራስህ ምረት ከጠየቅኸው፣ አምላክህ ይቅርታ ያደርግልሃል ነው የሚለው ይሄንም መንገድ ነው የመረጥኩት።